በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ በገርጂ አካባቢ የሚገኘው የቦሌ ደብረገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል ይዞታው በሆነው 197 ሄክታር የመሬት አጠቃቀምን የሚወስን ማስተር ፕላን ቀርቦ ውይይት ተደርጎበታል የተለያዩ ባለድርሻ አካላትን ባካተተው ውይይት ላይ በባለሙያዎች የቀረበው ማስተር ፕላን ዓላማ ካቴድራሉ መንፈሳዊ፣ ኢኮኖሚያዊ፣ ማኅበራዊ፣ ከባቢያዊ ሁኔታን ባካተተ መልኩ አስተሳስሮ እንዲለማ ታሳቢ በማድረግ የተዘጋጀ መሆኑ ተገልጿል። የቦሌ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል አስተዳዳሪ መልአከ ፀሐይ ቀሲስ በቀለ ተሰማ ውይይቱ በማስተር ፕላኑ ውቅር ዙሪያ ግንዛቤ እንዲኖር ለማስቻል የተዘጋጀ መሆኑን ይገልጻሉ። መሰረታዊ ዓላማ ለአንድ ዓመት ሙሉ ሲዘጋጅ የነበረውን የካቴድራላችን የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል የመሬት አጠቃቀም የማስተር ፕላን ዝግጅት ለአጥቢያው ማህበረ ምዕመናን እና ካህናት ማሳወቅ ነው፣ ጭብጥ መስጠት ነው። የተሰራው ምን ይመስላል፣ እንዴት መፈጸም አለበት የሚለውን ነገር ጭብጥ መስጠት ነው። በፕላኑ በካቴድራሉ የማምለኪያ የቀብር የመኖሪያ የአነስተኛ ንግድና ማምረቻ ማከማቻ ስፍራዎችን ያካተተ መሆኑ ተገልጿል። በፕላኑ የመቃብር ቦታዎችን በአግባቡ ማልማት፣ ካቴድራሉና አካባቢውን በመሠረተ ልማት በማስተሳሰር በአረንጓዴ ልማት፣ በትምህርት፣ በጤና የአካባቢውን ማኅበረሰብ የሚያገለግሉ ልዩ ልዩ ፕሮጀክቶች ተካተዋል። ይህም ለደብሩ ዘላቂ ጥቅም እንደሚያስገኝ ነው መልአከ ጸሐይ ቀሲስ በቀለ ተሰማ የሚናገሩት እንግዲህ የቦሌ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ከተመሰረተ 50 ዓመታትን አስቆጥሯል። ረዥሙን ጊዜ በችግር ውስጥ የኖረ ካቴድራል ነው። ከ2004 ዓ ም በኋላ ባለው ሰፊ ይዞታ የተወሰኑ መጋዘኖች ሱቆይ ተሰርተው የዕለት ገቢ እየተገኘበት ነው የቆየው በአሁኑ ጊዜ ግን መጋዘን በማከራየት ሱቅ በማከራየት መጓዝ ብዙ መጓዝ የማይቻልበት ሁኔታ ነው ያለው። ምክንያቱም የከተማ አስተዳደሩ ከተማዋን እያለማ እየለወጠ ነው። ቤተ ክርስቲያኒቷም ታላቅና ገናና እንደመሆኗ መጠን ቤተ ክርስቲያኒቷን የሚመጥን ስራ ጥቅም የሚያስገኝም የመሬት አጠቃቀሟም ደግሞ ሥርዓት ያለው በእቅድ ላይ የተመሰረተ እንዲሆን ታስቦ የተሰራ ነው። ቤተክርስቲያኒቷ ከዚህ ወደፊት የምታገኘው በገበያ ረደድ መንገድ ከፍ ያለ ነው። ትውልድን ታተርፍበታለች። ለማህበረሰብ ተደራጅ ትሆናለች። ለምሳሌ በጤና በትምህርት፣ በስልጠና እነዚህን በመሳሰሉት ሁሉ የምናቋቁሙ ትምህርት ቤቶችን፣ ማሰልጠኛዎችን እንዲሁም ደግሞ የጤና ተቋማትን በመሆኑ ማህበረሰቡም ማህበረ ካህናቱም ተጠቃሚ ይሆናሉ። ከዚህ ጋራ ደግሞ ቤተ ክርስቲያን ተሰርቶ በሚገኘው ገቢ አገልጋዮቿን ትመግባለች፣ የወንጌል አገልግሎቷን ታስፋፋለች፣ ስርዓተ ቤተ ክርስቲያንን ትጠብቅበታለች፣ የተሻሉ ነገሮችንም የምትሰራበት እድል ይመቻችላታል ማለት ነው። በማስተር ፕላኑ የቦታ አጠቃቀምን በማሻሻል ተናባቢ የይዞታ አጠቃቀም የሚተገበር በመሆኑ ከወንዝ ዳር ልማት ፕሮጀክቶችና ከከተማው መዋቅራዊ ፕላን ጋር ተቀናጅቶ የተሰናዳ ፕላን መሆኑን በውይይቱ ወቅት በባለሙያዎች ተገልጿል። ፕላኑ በሀገረ ስብከት ባለሙያዎች ተገምግሞ በሀገረ ስብከቱ ሊቀጳጳስ በብፁዕ አቡነ ኄርያቆስ ወደ ተግባር እንዲገባ ፍቃድ የተገኘበት መሆኑ የተገለጸ ሲሆን፣ የተዘበራረቀውን የቤተ ክርስቲያኗን ይዞታ በጥናት በተለየ በተደራጀ መልክ ከከተማው መዋቅራዊ ፕላን ጋር በማጣጣም ይዞታውን በአግባቡ በመጠቀም ካቴድራሉን የሚያሳድግ መሆኑ የተገለጸ ሲሆን፣ ፕላኑ ለአንድ ዓመት በፈጀ ዝግጅት የተጠናቀቀ መሆኑ በውይይቱ ላይ ተገልጿል። የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል አስተዳዳሪ መልአከ ጸሐይ ቀሲስ በቀለ ተሰማ ምዕመናን በትብብርና በባለቤትነት መንፈስ ፕላኑን ተግባራዊ ለማድረግ ቤተ ክርስቲያኗ ያዘጋጀቻቸውን ልዩ ልዩ ፕሮጀክቶችን መደገፍ እንደሚገባቸው ገልጸዋል። ምዕመናን እውቀታቸውን ጊዜያቸውንና ገንዘባቸውን አስተባብረው እንዲሰሩ ነው ጥሪ ያቀረቡት። ቤተ ክርስቲያን ሀብቶቿ ምእመናን ናቸው እና ምናልባት ያቀር ነውን ሁሉ በአንድ ጊዜ አጠቃለን አንሰራ እንችላለን ግን ነገር ግን ከአንዱ ወደ አንዱ እየተጓዝን ሁሉንም ማልማት ስለሚጠበቅብን ማህበረ ምእመናኑ ቢያንስ በመጀመሪያ በሚጀመረው ፕሮጀክት ላይ በገንዘባቸውም በእውቀታቸውም ከፍተኛ አስተዋጽኦ ሊያደርጉ ይገባቸዋል። ካህናት ንሳ ልጆቻቸውን የማስተባበር የአጥቢያ ተወላጆች የሆኑ በሌላ ክፍለ ዓለም ያሉ የሰማይቱ የቅዱስ ጊዮርጊስ የቅዱስ ገብርኤል ወዳጆች ያላቸውን ሀብት ለቤተ ክርስቲያን እንዲያውሉ ቤተ ክርስቲያናቸውን እንዲደግፉ በዚሁ አጋጣሚ ጥሪ ማስተላለፍ ይፈልጋለሁ። የምዕመናን ድርሻ ባላቸው እውቀትና ገንዘብ፣ በጸሎታቸውን ጭምር ይሄ ያሰብነው ነገር ዳር እንዲደርስ የበኩላቸውን ጥረትና አስተዋጽኦ ማድረግ ነው። በውይይቱ የልማት ሀብት አስተዳደር አሰባሰብና አተገባበር ዘላቂ የልማት ፕሮጀክት በሚል ገለጻ ቀርቦ ውይይት ተደርጎበታል። በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ ቤተ ክህነት ጽፈት ቤት በገርጂ አካባቢ የሚገኘው የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በ1969 ዓ ም የተመሠረተ ደብር ነው።